ሰላማዊ በር ተከፍቷል። ኢትዮጵያዊነት ይደምቃል። ሰላማዊ በር፣ ሰላም የሆነ ገዳይ ወንበዴ የሌለበት የአንድ በሬ እሸት የአንድ ላም ወተት የሚሆንበት ኢትዮጵያዊነት የሚደምቅበት ዘረኝነት የሚጠፋበት በር ተከፍቷል። ይህ በር ተከፍቷል። እውነተኛው ፀሐይም ገመገሙን ይዟል። ከአድማሱ ባሻገርም ይታያል። ይህ የሚሆነው ታዲያ ለኢትዮጵያውያን እግዚአብሔርን ለታመኑ ደግ ለሚሰሩ፣ ለመልካሞቹ እንጂ ለክፎቹ አይደለም። ሰላም፣ ጤና ይስጥልኝ ውድ ኢትዮጵያውያን፣ የዛሪስታ ላብ ቤተሰቦች በመላው ዓለም የምትገኙት ወንድሞቼ በሙሉ እንኳን ለሰማዕተ ልዳ ወፋርስ ቅዱስ ጊዮርጊስ ዓመታዊ በዓል በሰላም አደረሳችሁ አደረሰን። እኔ ወንድማችሁ ያዕቆብ ዘልበረዲ ፈጠነ ተመልሻለሁ። እናንተ መልካም በምታደርጉት በጎ በምትሰሩት ክርስቲያኖች ያለመጠራጠር በእውነት እግዚአብሔርን በመፍራት የእግዚአብሔርን በረከት በተስፋ የምትጠብቁት ወንድሞቼ በምታግዙኝ በምትረዱኝ ባብይ ጾም በሰዓታት በቅዳሴው በሰባተ ነጉ ሲተጉ የነበሩትን ካህናት ከትንሳኤ እንደ እግዚአብሔር ፈቃድ ሆኖ እስከ ዳግሚያ ትንሳኤ ድረስ በተለያዩ ቤተክርስቲያኖች ካህናትን ስንመግብ ስናበላ ቆይተናል። እናንተም በጸሎት ተባርካቸዋል። እኔም ደግሞ ለእናንተ በመታዘዜ እግዚአብሔር በቸርነቱ ሳይገባኝ እንዲገባኝ ስላደረገኝ በእውነት ክብር ምስጋና ይድረሰው ከእናቱ ከእግዝትነ ማርያም ጋር እናም ዛሬ እንደ እግዚአብሔር ፈቃድ ሰላማዊ በር ተከፍቷል፣ ኢትዮጵያዊነት ይደምቃል በሚል ርዕስ መጥቻለሁ። ዛሬ ሚያዚያ 23 ቀን ነው ይህንን ድምፅ የምቀዳላችሁ ቪዲዮውን የምሰራላችሁ። እናም ይቺ ዕለት መልካም በሆነው መንገድ በበረከት የምትሳተፉት በጸሎትም የምታግዙኝ ይህት ወንድሞቼ ለእኔ የፈተና የቀን ስለሆነች ፈተናው እንዲቀልልኝ መልካሙ እንዲገጥመኝ በጸሎታችሁ አስቡኝ ይላለሁ። እናም ወደ መጣሁበት መልእክት ልሂድ። እስከ ዛሬ መልካም የምታደርጉት ወንድሞች ሁሉ እስከ መጨረሻው ተከታተሉኝ፣ መልእክት አለኝ። ሰላማዊ በር ተከፍቷል፣ ኢትዮጵያዊነት ይደምቃል። መብርሃንን የሚጠሉ ኢትዮጵያዊነትን የማይፈልጉ ከአንድነት ይልቅ ዘረኝነትን የሚመርጡት በመድረኩም በስልጣኑም በጉባኤውም ቢበዙ እግዚአብሔር ደግሞ ለተመረጡትና ለደጋጎቹ መልካም የሆነውን ጊዜ ያመጣል። ክፉዎች ሐሳባቸው ጨለማ ስለሆነ ብርሃን ስለሌለበት፣ እንዲሁ ስራቸውና እነሱም ወደ ጨለማ ይወድቃሉ። በምድር መቅሰፍት ይጠብቃቸዋል፣ በሰማይም የገሃነመ እሳት ይጠብቃቸዋል። ነገር ግን እግዚአብሔርን ለሚፈሩና በእውነት ለተሰቃዩት በሃይማኖት ለጸኑት፣ ሀገራቸውም ብለው በዘረኝነት ለተገፉት ሃይማኖታቸውን ሃይማኖታቸውም ብለው በዓላውያን በካህዳያን የተገፉት ግን ሰላማዊ ቀን ይመጣላቸዋል። የሚድኑትም ከአንዱ ብሔር ወደ አንዱ ብሔር ስለሄዱ ሳይሆን በሃይማኖታቸው ስለጸኑ በምግባራቸው። ስለ ቀኑ እግዚአብሔር ስራቸውንና ሃይማኖታቸውን አይቶ ከሰማዩ መዓት ከምድሩ መቅሰፍት ይጠብቃቸዋል እንጂ። እናም መልካም አድርገን መልካም ከሆነ ጊዜ እንድንደርስ እግዚአብሔር አምላክ መልካም ፈቃዱ ይሁንልን። መጨረሻ ቪዲዮ ላይ አካውንት አስቀምጥላችኋለሁ። እንደ እግዚአብሔር ፈቃድ ዘንድሮ ልደታ ለማርያምን ተድባበ ማርያም ነው ሂጄ ማክበር የምፈልገው። እናም ተዘጋጅቻለሁ። በመንገድ ላይ ታዲያ እንደ እግዚአብሔር ፈቃዱ ነው። በመኪና ስለሆነ የሚሄደው ገዳማት አድባራት፣ ካሁን በፊት ያገኘኋቸው ብዙ አባቶች የማገኛቸው አሉና በጸሎት እንድትሳተፉ እኔም በረከት እንዳገኝ እናንተም እናገኛለን ብላችሁ የምታምኑ ክርስቲያኖች ወንድሞች፣ እስከዛሬ መልካሙን የምታደርጉት በእመብርሃን ስም ነው የምጠይቃችሁ ከበረከቱ ተሳተፉ እያልኩ ጉዞዬን እንግዲህ በቅርቡ ጀምራለሁ ማለት ነው። ስለዚህ የግራኝ መቤት እያላችሁ እመብርሃንን የተድባበ ማርያሟን ንግሥት እየለመናችሁ እኔም በሰላም ደርሼ እንድመጣ እናንተም ያቅማችሁን ከበረከቱ እንድትሳተፉ የእግዚአብሔር አምላክ መልካም ፈቃዱ ይሁንልን። ሰላማዊ በር ተከፍቷል፣ ኢትዮጵያዊነት ይደምቃል። አሁን ሰላም የለም፣ የሰላም ዜናም አንሰማም። ከሰማንም ውለን አድረናል፣ ሰነባብተናል። ኢትዮጵያዊነትም በደጋጎቹ አባቶቻችንና በበረሃ በወደቁት ቅዱሳን ካልሆነ በስተቀረ እንዲሁም ደግሞ በተለያየ ዓለምም ቢሆን ዘረኝነት እያንገበገባቸው እየተወጉ፣ እየተገፉ ኢትዮጵያዊነት ይቀድማል ብለው አንድነትን ገንዘብ ያደረጉት የአስራት የበኩራት ሀገሯን የእመብርሃንን ምድር ኢትዮጵያን ኢትዮጵያ ብለው ለሚያምኑት ሰላማዊ ቀን ይመጣላቸዋል ይሆናል። ይህንንም እግዚአብሔር የሰጠውን ተስፋ ስለማያስቀር የሰጠው ተስፋ እውነትና አማናዊ ስለሆነ ይፈጸማል። ይህ ማለት ግን ይህ ይሆናል እያሉ በማውራት በመናገር ሳይሆን መልካም በመስራት በጎውን በማድረግ ስቦ ጎትቶ ከሚያጠፋን ኃጢያት ይልቅ መልካም የሆነውን የእግዚአብሔርን ቸርነት ተስፋ አድርገን እያነባን እያለቀስን እየወደቅን እየተነሳን የአባቶቻችንን ተስፋ የፈጸመችላቸው እግዚአብሔር የእኛንም ተስፋ እውን እንዲያደርግልን በልቅሶና በእንባ ወደ እግዚአብሔር ከተመለስን ለዚያ ለተከፈተው በርና ለእውነተኛው ጊዜ እንደርሳለን። ከዚያ ውጭ ግን በዚህ አለ፣ በዚህ አለ፣ በወዲህ ነው፣ በወዲያ ነው ቢባል እግዚአብሔርን በእውነት ያለ ሐሰት አምኖ ከተከተለው ክርስቲያን ውጪ እንደ ጊዜው እንደ ወቅቱ በዚህ መንገድ ብሄድ በዚህ መንገድ አጠርፋለሁ በሚለው በሁለት ቢላ እበላለሁ የሚለውን ማይምረ ህት እግዚአብሔር ስለሚያውቀው እንዲሁም ደግሞ የሚታዘዙት የመቅሰፍት ማዓታት ማንን ማጥፋት እንዳለባቸው፣ ማንን መተው እንዳለባቸው ስለሚያውቁት ሐሳባችን፣ ምኞታችን፣ ተስፋችን ያለ ጥርጥር ወደ እግዚአብሔር ማድረግ መቻል አለብን። የሚቻለው ዳዊቱን እየደገመ የማይቻለው የዕለት አቡነ ዘበሰማያት እያለ የሚቻለው ውዳሴ ማርያም እየደገመ ሌሎች መጽሐፍትንም እየጨመረ ወንጌልም ቢሆን እየጸለየ እግዚአብሔርን ተስፋ ያደርጋል ለራሱም ይጸለያል ለወገኖቹም ለሀገሩም ለሃይማኖቱም ይህነ ሲሆን ሀገር የሚጠብቅ ፍርዱ እውነት የሆነ ቡራኬው የሚያጸና ደግ ጳጳስ ይመጣል እግዚአብሔርን የሚፈራ በማየት ብቻ በመስማት ብቻ ሳይሆን በማየት የሚፈርድ ንጉስ ይመጣል ሰላማዊ በር ተከፍቷል ማለት ይሄ ነው። ሰላምን ለናፈቁት እግዚአብሔርን ተስፋ አድርገው ለጸኑት ከዘመኑ ሁካታ ከዘረኝነቱ ከሃይማኖት ክህደቱ ይልቅ በሃይማኖታቸው ጸንተው በምግባር ቀንተው ለኖሩት ክርስቲያኖች ሰላማዊ ጊዜን ያመጣላቸዋል። ዓለም እንዲህ እንደ ተተራመሰች በዘር እና በጎጥ እንደታመሰች አትቀርም። እንዲህም ነበር ከአሁን በፊት ባሳለፍናቸው ታሪኮች አይደለም ሊነገር ሊታሰብ የማይችል መዓት ሆኖ ያውቃል። በእኛ ዘመን ደግሞ የሚሆነውን አምላካችን ሲነግረን እስከዛሬ በዓለም ሁሉ ሆኖ የማያውቅ መከራና መዓት ይሆናል፣ ለደጋጎች ስትል ያች ቀን ካላጠረች በስተቀር መልካም ዜና የሚሰማበት ጊዜ ይጠፋል ብሎ ነግሮናል። አዎ፣ መልካም ዜና ለመስማት ተቸግረናል፣ ተጨንቀናል። በሃይማኖታችን እንበጠበጣለን። በፖለቲካው ፖለቲከኞቹ ስልጣን የሚወዱት ህዝቡን የሚጠሉት ያምሱታል፣ ያተራምሱታል። በዘውርክ ደግሞ በከተማው በተለያየ ዓለም ያሉ ደጋጎች ጸሎታቸው ከክፎች የበለጠ ቀድሞ በእግዚአብሔር ፊት እየደመቀ ሞገስ እያገኘ ሳንጠፋ በእግዚአብሔር ምሕረትና ቸርነት እስካሁን አለን። አሁንም የእግዚአብሔር ምሕረቱ ቸርነቱ አይለየንም። የአባቶቻችን አምላክ እግዚአብሔር እድሜ ለንስሐ ዘመን ለፍስሓ እየሰጠ ከተባረከ ዘመን ያድርሰን።